በቃ የቻላችሁት እንኳን አድርጉ። እነዚህ ልጆች እያየናችሁ የተለያዩ በቃ በቃ ሩታ ምንም ለምን አጥፋትም ቢሆን እሺ፣ እናንተ ናችሁ የመጨረሻ ተስፋችን። እነሱን አንድ ላይ ለማድረግ እናንተ ናችሁ በቃ ተስፋችን። እኛ በጓደኞች አልሆንም፣ በቃ በጓደኞቹ አልሆንም። ሊስተካከል ነው በጣም የተጎዳች ሴት ነች። ሴት ደካማ ነው እንደ ያለውን ጉዳይ እስካልተወ ድረስ እሱን ያለውን እየሄደበት ያለውን መንገድ እስካላስተካከለ ድረስ ብዙ የሚገናኙበት መንገድ አለ ብዬ አይደለም። በቃ እኛም ከእሷ እንዲርቅ ነግረህ ነው ነበረ ከእሷ ምንም ይህንን ነገር እንኳን እየነገረህ ነው። ሊያረግልህ ናቻለ በቃ አትጠቅምህን ይወት እያበላሸች ነው። በቃ አትጠቅምህን ከእሷ ራቅ እያለው ያንን ነገር ደግሞ ሊያረግልህ ናቻለ ሌላ እሷ አብሮ እየቀጠለ ከሆነ ምን አይነት ነው የሚሆኑ? በቃ እሺ። ሩታ ኮ አንድ ደና ወንድም ቢኖራት ማለት ነው አብርሽ እንደዚህ አይጫወትባትም። የሚመጣ ትውልድ ምን አይነት ትውልድ እንደሚሆን አስቡት። ዛሬ ዩቱበሮች እንደዚህ የሴትን ልብ እየሰበሩ እንደፈለጉ የሚሆኑበት ጊዜ ላይ ደርሰናል። አሰላም አሌይኩም አራምት ላይ በረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? መወዳችሁም አከብራችሁ፣ ሰላም ታበረታቱን። ጀዛ ከላ ካይር ጀዛ። እኔ እስከ ዛሬ ድረስ የነሮታ ና የአብርሽ ፕራንክ ነው ብዬ ነበረ። ዛሬ ግን ፈረንጁ እዞ የመጣው ነገር እውነትን እንዳስብ አደረገኝ። እንግዲህ ሽማግሌዎችም መቼም በፕራንክ በቀል በሚቀላለዱ ነገር ውስጥ አስገቧቸውም ብዬ አስባለሁ። ሽማግሌዎች በጣም ነው የተናደዱት፣ እና እንደዚህ አይነት ውጥንቅር የሆነ ነገር ውስጥ ትልቅ ሰው ባታስገቡ ና ሾሻል ሚዲያ ውታችሁ ባታሰድቡ ባይነኝ። እስቲ እናንተም ሀሳባችሁን ኮሚንት ላይ ያስቀምጡ። እነዚህ አብርሽ ከሆነ ያደገበት የለመደበት የኖረበት ነው። እኔ ብዙ ሰው ሲያበረታታው እንወድሃለን ብለው ኮሜንት ላይ የምታሽቃብጡ ሰዎች እናንተም ልክ እንደ አብርሽ ዝምተኛ ሴሰኛ ናችሁ ማለት ነው። ትክክለኛ እናንተ እውነት እምነት ያላችሁ ሰው የሆናችሁ ሰዎች ማለት ነው። እንደዚህ ዋልጌ የሆነን ሰው አንተ ጥሩ ሰው ነህ ትክክል ነህ ብላችሁ ኮሜንት አጽፉለትም ማለት ነው። እያንዳንድሽ ዛሬ የምጽፊያትን ኮሜንት ነገ ይሳባለሽ እንዳትረሺ። ሁልጊዜ፣ ዛሬ እጅሽ ሰንዝሮ እንደፈለገ እንደጻፈ ምቾት ያለ መስሎሻል። የምናበረታታውን ሰው መርጠን እንዴት ነው? የሴት እህትሽን ሴት እህትሽ ያውም ነፍሰ ጡር እንደዚህ። እኔ የማንም ጥላቻ የለብኝም፣ ግን ሴት በመሆኗ ታሳዝነኛለች። ነፍሰ ጡር ሁና ዛሬ ካለበት ቅማሉን አራክፋ፣ ዛሬ ሰው ያደረገችው ዛሬ እዚህ ጋር ያደረሰችው እኮ ሮታ ናት። ያለምን ትረሳላችሁ? ከሮታ ጋር አታምሩም፣ ከእንትና ጋር ነው የምታምሩት ብላችሁ የምታሽቃብጡት ማለት ነው። እንዴት ነው ትክክለኛ መንገድ? ከዝሙት ጋር ትክክል ነው የምትሉት እናንተ ያቸኛ እኮ ያቺኛ በገንዘብ ነው። አብርሽን በአምስት መቶ ሺ ነው የገዛችው። እንግዲህ እውነት ከሆነ እሱንም በቆርቆሮ ሰዓት ማለት ነው። ሩታን እኮ የሸጣት በሰዓት ነው። መጀመሪያ ላይ እነሱ የለመዱ ናቸው፣ በፕራንክ፣ በማይሆን ነገር አብርሽ ዳኒ ጋር አይታችሁ እንደሆነ የማይሆን ውጣ ግባ ውስጥ ገብተው ነበሩ። ያ ሁሉ ፕራንክ ነው ሲያደርጉ የነበረው ማለት ነው። እውነቴ ነው። እኔም እንደዛው ፕራንክ መስሎኝ ነበረ ዛኔ ዳኒ ወድሻለው ምናምን ድሮ እንተዋው ያ ሁሉ ሲሰክሱን ነበረ ማለት ነው። አሁን ላይ እውነት ነው ሩታና የአብርሽ ማለት ነው። ግን አብርሽ መቼም አይስተካከልም፣ ወላሂ ነው። ለምን ለምዷል፣ በቃ ያደገበት ነው እሱ ከልጅነቱ ጀምሮ። ወደ ሶሻል ሚዲያ አንድ ብሎ ከመጣ ጀምሮ ከፍቅር ጋራ ከዛም በፊትም ያው ሶሻል ሚዲያ ላይ ስላልወጣ ነው እንጂ ከብዙ ሰው ጋር ሲጃጃል ሲለክስ ሲርከሰከስ ነበረ። እንደዚህ አይነት ልክስክስ ወንድ ደግሞ ለትዳር አይሆንም። እኔ በሆን ስ ብላችሁ አስቡ። ምን ይጠቅማታል አሁን ይሄ ሰውዬ? አንድ ወንድ ልጅ ለአንቺ ካልተጨነቀልሽ ይሰማታል፣ ሴት እኮ ናት። አሁን እሱ ሩታ እንደፈለገች ከሌላ ሰው ጋር እሱ በሚያረገው አክት ይህን ሁሉ ጊዜ አይደለም፣ ለአንድ ቀን ብታረግ እኮ በቃ አብርሽ ከህይወቱ ነው የሚያስወጣት ማለት ነው። ግን እኔ ወላሂ ነው የምላቸው፣ ሩታ በጣም ትግስተኛ ናት። ከምላችሁ በላይ ማለት ነው። አንዳንድ ሴት ብትሆን ማለት ነው አሲድ ገስታ ነበር። ይቺ ከእንት የሆነች ላይ ድፍት የምታረገው ማለት ነው። ይህን ሁሉ አትታገስ። ምንም ቢሆን ባህላችሁ ላይ የመጣው ሚስታችሁ ላይ መጣም በሌላ እንኳን ልትታገሱ ትችላላችሁ። ሰውናችሁ ልትናደዱም ልትተውም ትችላላችሁ። ግን በራሳችሁ በሆነ በህይወታችሁ የሚመጣውን ሰው ቅርታ ታረጉለት አላችሁ። ይሄን ሁሉ በተደጋጋሚ እየጠሯት ደግሞ ሲያላግጡ፣ አብርሽ እንኳን ሲቆም እንኳን ወደ ሩታ ጎን እንኳን አይቆም። ያቺ ጎን ነው የሚቆመው ማለት ነው። ቢያንስ እንኳን በዚህ እንኳን ማወቅ ትችላላችሁ። የሴትን ልብ መስመር በጣም ነው የሚያመው ማለት ነው። ሴት እንክብካቤ ነው የምትፈልገው። ወንድ ልጅ ሲያግዛት እንደ እህትም እንደ እናትም እንደ ልጁም ሲያያት ነው ሴት ልጅ የምትወደው ማለት ነው። በዛ ላይ ነፍሰ ጡር ሁና እንደዚህ በተደጋጋሚ ልቧን እየሰበሩ ማለት ነው። አሁን እንግዲህ ይህ አንድ ፍሬ ልጅ ነው ፈረንጁ የሚባል ልጅ። እነዚህ ሽማግሌዎች ከእኛ ከወጣቶች ከአቅማችን በላይ ነው እናንተ አስታርቁ ብሎ ዟቸው የመጣው ማለት ነው እንግዲህ በጣም ነው የሚያሳፍረው አብሬሽ። አባቱ እንኳን ስንት ዋጋን የከፈለለት ይሄ ትዳር ይስተካከላል ብሎ ማለት ነው እንደው ለአባቱ እንኳን አያዝንም። እሱ በቃ የሚያስደስተውን ብቻ ነው የሚያስበው፣ ለሰው አይዶን ኬር ምንም አይመስለውም። ሰው ተቀየመኝ፣ ለምን እየታየለት ነው፣ ቪዲዮ ሁሉ ቫይራል እየወጣለት ነው ለምንድን ነው? ቆም ብሎ ራሱን የሚጠይቅበት ሰዓት የለውም። ለምን? ሁሉም ሰው ትክክል ነህ እያለው ስለሆነ ትክክል ነህ ስለሆነ አንዳንድ ጊዜ ልጅ ትክክል ነክሰቱሉት ልጆች በቃ ትክክል ነኝ ብሎ ነው የሚያስበው በአይምሮ ውስጥ ማለት ነው። አሁን ይሄ ጂል ጅል አንፎ በቃ እኔ በማደርገው ነገር ትክክል ነው እምነቴ ይፈቅዳለይ አንድ ባለትዳር ወንዱ ያውም ለልጅ አባት ለሚሆን ዝግጁ ላይ የሆነ ወንድ እንደዚህ አይነት ቤርግ ይዞ ከሌላ ሴት ጋር ደግሞ ሲያስመስሉ ሲያቁበት እህ ነው አንድ ሴት ልጅ ባለትዳር ወንድ ላይ እላው ላይ ቁማ ዙራ ቂጧን እያሳየች ምን እያለች እየሳመችው እየተሻሻችው፣ በቃ እነሱ እኮ ነገሩን ብቻ ነው ያላደረጉት። በቃ ሌላ ምንድን ነው የቀረው? ምንድን አውዝ ቢላሂ። ኧረ እንደው ይሄ በይህን ትውልድ ያላየ ሰው ታድሏል። እውነቴ ነው የምላችሁ፣ ይህን ትውልድ ሳያይ የሞተ ሰው ታድሏል። ከዚህ በኋላ ምንድን ነው ይቀራል የማጠብቁት? ሰው እንደዚህ አይነት ውርደት፣ እንደዚህ አይነት ዝቅጣት ላይ ነው የደረስነው። ወላ ደግሞ ቲክቶክ ደ እንትን ዩቱብ ደግሞ የነሱን ቪዲዮ በጣም ቫይራል አውጥቶ ለሰው ተደራሽ፣ ወላሂ ሰብስክራይብ አድርጌያቸዋለሁ። ሰብስክራይብ ባታረጓቸውም አንድ አዲስ ሰው እንኳ እነሱ ጋር ቪዲዮ ሲሰራ አለጡን።